ደግሞ እናንተን ቻው እንደስላለሁ ብዬ ነው፣ ቻው እላለሁ ብዬ የመጣውስ ይሄ ነው። ቤተሰቦች ቤተሰቦቹ ስለታሰሩ እዛ መሆኑ የሚፈልጉ እዚህ መሆን አልፈልግም። በቃ እነሱ እስከሚፈቱ ድረስ እዛ ነው ሆነ። እናንተ እስከዚህ ስላገዛችሁ በጣም ማመስገን ነው። ያው በቃ ከዚህ በሊ እዚህ ከሆንኩን ደግሞ እዛ ሰው የለም። ስለዚህ እዛ ቆያለው እና ቤተሰቦች፣ እና አቡዬ እነሱ ቻው አትክልት ባልም በቃ ግዴታ ነው ግዴታ ነው ማለት ነው። በቃ እነሱ ቤተሰቦች በጣም እነሱ በቃ በቃ ያው ባለፈው በቃ ብላለች። ሰራተኛ ያ ተራ ሰራተኛ ተስፋ ተስፋ ለምን እናንተም ውሸት ለማለት ከሆነ እናንተን ባለፈ አይታለች አይታችኋል። ብዙ ነገር ትናግራለች። እንደዛ ሲል በቃ በተስፋ ለመኖር አልችልም ከዚህ በላይ ውሸት ለማለት እናንተ በቃ አይታችኋል። ከዚህ በላይም ቁም አይችልም እንደሁም ብላለች። ምን ብላ ምኑ ነገር በቃ ትናግራለች። ስለዚህ ከዚህ በላይ ሌላ ሰው ማንም፣ እናንተና እኛ ብቻ ነው ሰማችሁት። ሌላ አንድ ሰው ራሱ የሰማ ሰው የለም። ለእነ ዳግም በራሱ አልነገርኩም። ከዚህ በላይ ማድረግ አልችልም። በቃ እነሱም እየደረሱ ነው እንደነሱም እና

ሰኑ ከባድ ነው። ከአንቺ ስላነሰች ነው ብላ የምታሳደበው የተሻለ ሰው አይሳደበው። የሚሰድ ሰው የተሸነፈና የሚያንስ ሰው ነው። አሁን ተሰደበች ብለሽ

ለሽን ሄደሽ እና በሰላም እዚህ የምንቆይ መስልሻለች። ብሩም ይሞላል ብሩ እኛ ለዛ እኮ አንቺ ደግሞ ከሄድሽ እኮ ታውቂያለሽ አይደለ? ምንም በቃ ተስፋ የለንም እኛ። አንቺ ምን ሆነሽ ነው? ይሞላል ብሩ ይሞላል ሰኑ። አንቺ እሱ አይሞላም ምናምን መታ ስላለችሽ ነው ብሩ አይሞላም። ይሞላል እኮ እንዴ ሰኑ። ምን ሆነሽ ነው? ብሩን አይደለም የምትፈልጊው? አንቺ እዛ ሄደሽ የምታቀርቢው መፍትሄ እኮ ቤተሰቦችሽን ሊያስፈታ እኮ እንደ ነገር፣ አንድ ሰው ሰደበኝ ብለሽ እዛ ነው ነው የሚያስፈልገውን ለመክፈል እንትን ብንል አይሻልም? ቀስ በይ፣ እያወራን እኮ ነው። ሰኑ ሰኑ እና ምን ሆነች? ነው ሰኑ፣ አብረን እንሄዳለን። ሰኑ ረብ ቆም ብለሽ አስቢ፣ በእናትሽ ሰኑ ማስቦ ገብቶኛል እኮ ያንቺ ስሜት ይገባኛል። ሰን ልክ ነሽ እኮ ልክ አይደለሽም በጣም ልክ ነሽ። ግን አንድ እንሄድ። እኔም በአንቺ ቦታ በሆን እንደዛ አድርጋለሁ። ግን አንድ ላይ እንሄዳለን። ስንሄድ እኔ

እናንተ ምን መሰለሽ፣ እኔ አይደለም እንድትሄጂ እየከለከልኩ ሳይሆን በዚህ አይነት ነገር እንድትሄጂ አልፈልግም። እንደ አንድ ላይ ተዘጋጅተን ሁላችንም እቅድ አውጥተን እንሂድ ነው። አሁን የት ነው የምትሄጂው? እንደ አንድ ላይ እንሄዳለን

ቲጂ ሰኑ በይ፣ አይ ነው መሰለልን አንድ ላይ እንሄዳለን። በቃ ቢያንስ እሺ፣ ብሩ ይሞላል። ወሰን ግማሽ አልደረሰም፣ አውቃለሁ ግማሽ እንዳልደረሰ። ግን ማን ያውቃል? ይሞላም ላይ ይችላል፣ አይታወቅም። የሚፈጠረው ነገር አይታወቅም። ግን ነው ይለያል እኮ አንቺ ብቻ አይደለም ስልሽ የተናገረችው አንቺ ሊሆን ይችላል ግን እኛም ብለን እንዳላደረገች ደግሞ ማድረግ እንዳለብን

ይፈታሉም ደግሞ እመእዛ በምን ብር ነው እዛው አሁን። ቤተሰብም አንደኛውን እኮ ሲሞላ አንድ ላይ እንሄዳለን።